የ2018 የኦሮሚያ ክልል የመጀመሪያ ሩብ ዓመት የመንግስትና የፓርቲ ስራ አፈጻጸም ግምገማ የክልል የዞን እንዲሁም የከተማ አስተዳደሮች ባሉበት በአዳማ ከተማ በመካሄድ ላይ ይገኛል። በግምገማ መድረኩ ላይ የተገኙት የኦሮሚያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍ ያለው ተፈራ በክልሉ የተለያዩ ዘርፎች ከፍተኛ መሻሻሎች መኖራቸውን ገልጸዋል። ሁጂ በበልጣን ሰደርካሁ እንደት ገጌፈማ ቱሬ ጅር ሰፋፊ ስራዎች ሲከናወኑ ቆይተዋል። በእነዚህ ስራዎችም መቆጠር የሚችሉ ስኬቶች ተመዝግበዋል። በሰላምና ፀጥታ ረገድም ራሳችን መቻል አለብን ብለን ክልሉን ለማልማት ምቹ ከማድረግ አንጻር እንዲሁም የጸጥታ መዋቅሩን ለማጠናከር የተሰሩ ስራዎች የሚበረታታ ውጤት አስገኝተዋል። ፕሮጀክት አፈጻጸምን በተመለከተ በርካታ ፕሮጀክቶች ተጠናቀው ለህዝብ አገልግሎት ውለዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ አሁን ያለው አመራር ቀጣዩ ትውልድ ከእዳ ነጻ የሆነች ሀገር እንዲረከብ ታሪካዊ ኃላፊነት ተጥሎበታል ብለዋል። ይህንንም ለማሳካት አመራሩ በብቃት ስራውን ማከናወን እንደሚገባው አሳስበዋል። መንኬኛ ህዝባችን በሚፈልገው ደረጃ ይበለጽጋል። ልጆቻችን ስለዚህ የተደላደለ ሁኔታ ላይ ይሆናሉ ማለት ነው። ይህም በማሳካት ውስጥ የዚህ አመራር ሚና ወሳኝ ነው። ይህንም ወሳኝ ሚና የምንመዝንበት ሁኔታ ከፍተኛ ጥንቃቄ ያስፈልገዋል። ስለዚህ በተገኘው ውጤቶች የሚኮራራ ከሆነ ይህ አመራር ለመውደቅ ቀርብ ነው ማለት ነው። ርዕሰ መስተዳደሩ አክለውም ለስርዓቱ ስጋት ናቸው ያሉትን ችግሮች ገልጸዋል። በተለይ ከሙስናና ና ከስርአጥነት ጋር የተያያዙ ችግሮች ለነገር የሚባሉ ችግሮች አይደሉም ብለዋል። ካንሰር በሌሱ ሊያጠፉን የሚችሉ ችግሮች አሉ። እነሱን ችግሮች በፍጥነት ቆርጠን ካልጣልናቸው በስተቀር ትልቅ ችግር ነው የሚፈጥሩት። አንደኛው ሌብነት ነው። ሌብነት ካለ ኔትወርክ ካለ ማለት ነው። ጎጠኝነትም እንደዚሁ ፕሮጀክቶች በጥራት አይፈጸምም ማለት ነው። ሌላውም ስራ የክልሉ የፓርቲና የመንግስት ስራ አፈጻጸም ግምገማ ለቀጣይ ሁለት ቀናት ይካሄዳል።